በአሽከርካሪዎች የሚፈጸሙ ጥፋቶችና እርከናቸው ፓርት ቱ። በፓርቷን እንግዲህ አንደኛ ደረጃ ጥፋት ስር የሚመደቡትን ዝርዝሮች አምስቱን አይተናል። በዛሬው ፕሮግራማችን ደግሞ ቀሪውን አምስት እናያለን። በአንደኛ ደረጃ ጥፋት ስር የተዘረዘሩት አስር ናቸው። በባለፈው ፕሮግራም በአንዴ ሁሉን መዘርዘር ስለማይበቃ ነው አምስቱን ብቻ የጠቀስኩት። በዛሬው ደግሞ አምስቱን እንጠቅሳለን። ቤቱን ፎሎ በማድረግ እንጀምር በባለፈው ፕሮግራማችን እንግዲህ ከአንድ እስከ አምስት አይተናል። ዛሬ ደግሞ ከስድስት እስከ አስር ያሉትን እናያለን ማለት ነው። በስድስተኛ ደረጃ ላይ የምናገኘው ምንድን ነው? በትራፊክ መብራት ላይ ወይም በመስቀለኛ መንገድ ላይ በልመና የተሰማሩ ሰዎች ገንዘብ የሰጠ ወይም ደግሞ ግብይት ያደረገ ይላል። በተለያዩ ቦታዎች ላይ ተሽከርካሪ ስናቆም፣ ለምሳሌ መብራት ላይ ሊሆን ይችላል፣ አደባባይ ላይ ሊሆን ይችላል። ቆመን ከሆነ በዚህ በመስኮት በኩል ይመጡና የተለያዩ ሳንቲሞች የሚለምኑን ይኖራሉ። እንዲሁም ደግሞ ይህንን ግዛን የሚሉ የተለያዩ ነጋዴዎች ሊኖሩ ይችላሉ። ስለዚህ እዚህ ጋር ሳንቲም እየሰጠን ወይ ደግሞ አንዳንድ ነገሮች እየገዛን ከታየን አምስት መቶ ብርና አንድ ነጥብ ይያዝብናል ማለት ነው። ስለዚህ በመስቀለኛና በመገናኛ መንገዶች ላይ መብራት አስቆመም በልመና ለሚተዳደሩ ሰዎች ገንዘብ መስጠትና ግብይት መፈጸም ያስቀጣል ማለት ነው። አንደኛ ደረጃ ጥፋት ነው። አምስት መቶ ብርና አንድ ነጥብ ያስይዝብናል። ሰባተኛ ላይ ደግሞ ስጃራ እያጨሹ ማሽከርከር ስጃራ እያጨሱ ማሽከርከር 500 ብርና 1 ነጥብ ያሲዝብናል። ስምንተኛ ላይ የአደጋ ጊዜ አገልግሎት ተሽከርካሪ ለአደጋ አገልግሎት ስራ ላይ ሳይሆን ያላግባብ የተፈቀደለትን የድምፅና አደጋ ምልክት መብራት በመጠቀም ያሽከረከረ ለምሳሌ የአደጋ አገልግሎት ተሽከርካሪዎች የምንላቸው ሶስት አሉ፣ ኢመርጀንሲ ሪስፖንስ የሚባሉት ማለት ነው። አንደኛው አምቡላንስ ነው። ሁለተኛው የእሳት አደጋ ተሽከርካሪዎች ናቸው። ሶስተኛ ላይ ደግሞ የሚሊተሪ ወይ ደግሞ የፖሊስ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች እንግዲህ ከስራ ውጪ ከስራ ውጪ ማለት እሳት አደጋ ከሆነ እሳት ሊያጠፋ ካልሆነ፣ አምቡላንስ ደግሞ ከሆነ ታማሚ ሊያመጣ ወይ ደግሞ ሊያደርስ ካልሆነ፣ የሚሊተሪ ተሽከርካሪዎች ደግሞ ለተለያዩ ስራዎች እየተንቀሳቀሱ ካልሆነ በስተቀር የተለያዩ መብራቶችን እያበሩ ሳይረን እያሰሙ ሃዛርድ እያበሩ ማሽከርከር አይቻልም ማለት ነው። ስለዚህ አሽከርካሪ ስንሆን እነዚህ ተሽከርካሪዎች የምናሽከረከር ከሆነ ያለ ምክንያት የማስጠንቀቂያ ድምፆች እንዲሁም የማስጠንቀቂያ መብራቶች ወይ ደግሞ ሃዛርድ እያበሩ ማሽከርከር አምስት መቶ ብርና አንድ ነጥብ እያስቆጥርብናል ማለት ነው። ወደ ዘጠነኛው ደግሞ ስንሄድ ከ13 ዓመት በታች የሆነ ህፃን ከአሽከርካሪ ጎን በሚገኘው የተሽከርካሪ ክፍል ወይ ደግሞ ጋቢና ውስጥ አስቀምጦ ያሽከረከር ይላል። ከ13 ዓመት በታች የሆኑ ህፃናትን እዚህ ጋቢናው ወይ ደግሞ ከሾፌሩ አጠገብ አስቀምጦ ማሽከርከር ትክክል አይደለም ቤልት ሰሩ ይባል በትክክል ሊያስሩ አይችሉም በግጭት ጊዜ ኤርባግ ቢፈነዳ ህፃናት ስለሆኑ ለአደጋ ሊያጋለጠው ይችላል ኤርባጉ እንደ መፈንዳቱ ሊጎዳቸውም ይችላል ማለት ስለዚህ ከ13 ዓመት በታች የሆኑ ህፃናትን ጋቢናው ታስቀምጦ ማሽከርከር አምስት መቶ ብርና አንድ ነጥብ ያስቆጥርብናል ሌላኛው ለጉዳት ተጋላጭ ለሆኑ የመንገድ ተጠቃሚዎች ተገቢውን ድጋፍና ጥንቃቄ ሳያደርግ ያሽከረከረ አሽከርካሪ በምናሽከረከርበት ጊዜ እንግዲህ የተለያዩ አካል ጉዳት ያለባቸው ተሳፋሪዎች ሊያጋጥሙን ይችላሉ። ዊልቸር ተጠቃሚዎች፣ ማየት የተሳናቸው፣ መስማት የተሳናቸው ሊኖሩ ይችላሉ። ስለዚህ እነዚህን ሰዎች በሚያንገላታ ሁኔታ ወይ ደግሞ ለእነሱ ምንም አይነት ጥንቃቄ ሳናደርግ እያሽከረከርን ብንገኝ አምስት መቶ ብርና አንድ ነጥብ ይቆጠርብናል ማለት ነው። ስለዚህ በአንደኛ ደረጃ ጥፋት ስር የተዘረዘሩት አስር የጥፋት አይነቶች እነዚህ ናቸው። እነዚህን ጥፋቶች አጥፍተን ብንገኝ አምስት መቶ ብር እና በሪከርድ ደግሞ አንድ ነጥብ ያስቆጥሩብናል ማለት ነው። ስለዚህ ስናሽከረክር እነዚህን ህጎች አውቀን ልናሽከረክር ይገባል ማለት ነው። ህጎቹን ማወቅ ያለብን አምስት መቶ ብር እንዳንቀጣ አይደለም። አምስት መቶ ብር ምንም ላይሆን ይችላል። ነገር ግን እነዚያን ጥፋቶች አጥፍተን በምናሽከረክርበት ጊዜ የሚያስከትሉት ጉዳቶች የሚያስከትሉት ጥፋቶች ከፍተኛ ስለሆኑ ጥንቃቄ ልናደርግ ይገባል። ይህንም ቪዲዮ ለሁሉም ሼር አድርጉላቸው። ለመንጃ ፍቃድ ተማሪም ለአሽከርካሪም ቢሆን ማለት ነው ይጠቅማል። ስለዚህ እነዚህን ሼር አድርጉ። በቀጣይ በሌላ ትምህርታዊ ስልጠና እንገናኛለን። አዲስ ከሆናችሁ ፎሎው አድርጉ። 19 ጥያቄ ሰ ኮመንት ሴክሽን ላይ